በቃ ካረገዝሽ በኋላ እኮ የሆነ ሆድ መግፋት የሚባል ነገር አለ። እኔ አንድም ዛሬ ሉላ አንድም ዛሬ የተጠራራ ነው፣ እኛ የተሰባሰብ ነው። ለበቃ አንደኛ ነገር መጀመሪያ እርጉዝ ናቸውነውየምትነውየምትነው ቆይ በእናትህ ማን፣ ግንፍል ግንፍል ለማለት አትሞክር እዚህ ጋር እኛ ሶስት ነን፣ እያየን ነው። መጀመሪያ እህቴ እርጉዝ ነች ብለህ የመጣብኝ አንተ ነህ። ከእሷም አልሰሙ አስረግዛት ማዝም ነው። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛለን እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ያው ሰብሰብ ብለን መተናል የምናረገው ነገር አለ። ሰሞኑን እያያችሁ ነው በእኔ ቻናልም በማዘርም ቻናል እየተለቀቀ ያለውን ቪዲዮ እና ያው ከመሲ ጋር ያለንበትን ሁኔታ ታውቃላችሁ። እኔም ቤት ውስጥ ያለውበትን ሁኔታ ታውቃላችሁ ትንሽ ማለት ከማዘር ጋርም ተደባብረናል። በቃ እያሳየው ባለውት ነገር በጣም እሷ ደብሯታል፣ ማዘር ማለት ነው። አንደኛ ነገር መሲ ቤት ካልገባው እያለች ጸብ እየፈጠረች ነበረ። ከመጀመሪያው ደግሞ ያን ሁላ ነገር ሲያደርግ የነበረ ወንድሟ ነው የመሲ ወንድ፣ እና እኔን በቃ ምንም ባልተረጋገጠ ነገር አግቶ ስንት ቀን ሙሉ ሲቀጠቅጠኝ፣ ከዛ ደግሞ እናንተ ቤተሰቦች ፊት ለፊትም፣ ከእንደገና ማዘር ፊት፣ ጓደኞች ፊት ሲያዋርዳኝ ነበር። እንዳያችሁት ከሆነ ማለት ና አሁን ላይ ያለው ነገር ደግሞ ምንም ደስ አይልም። ቤትም እየተጣለው ነው ያለሁት እና ብቻ ዛሬ የመጣንበት ምክንያት ያው የመሲን ወንድም ለማናገር ነው። እና መሲ እንዳያችሁት ባለፈው በተለቀቀው ቪዲዮ ልጁን አስወርጃ ያለው ስትል ነበር። እና እንዴት ልጅ ልጅን የሚያክል ነገር ተወርዶ ጤነኛውና ትመጣለች ቤት ቢያንስ እኮ ሉላ ታውቃለህ ቢያንስ በጣም ነው የሚያመው። እንት ልጅ ማስወረድ እና ወይ ሳምንት ከዛ በላይ ልትተኛ ትችል ነበር። ሰላም ፋሚሊዎች፣ ያው እኔ ባልተቻለ አልቀመጣ ትንሽ ቆየት ብያለሁ እና ዛሬ መጥቻለሁ እና እስከ ዛሬ የነበረውንም አይቻለሁ ጣልቃ ላለመግባት አንዳንድ ነገሮችን እንትን ለማለት ነበር ጣልቃ ከምገባ ብዬ ነበረ ግን አሁን ላይ ሳያት እሷ የሚሰራው ስራ ከገኒ ጋር እያጣላች ያለችበት ነገር እንዲሁም ወንድምየው ተብዬውም የሚሰራው ስራ ትንሽ ይከብዳል። እና የሚሰራው ስራው ምናምን በጣም የሌለ ይደባብራል። እሱን ትውሉ እኔ የእሷ አደለም የሚገርም አደለም። እኔ ወንድምየው ነው የሚያናድደኝ። እስከወንድ አስረግ አርግዛለች የተባለች ልጅ አንደኛ በቃ ካረገዝሽ በኋላ እኮ የሆነ ሆድ መግፋት የሚባል ነገር አለ። አስወረደችው ከተባለ ወረደም ደግሞ አንድ ሳምንት ቢያንስ ኦልሞስት። እኔንማ ጭራሽ እኮ ሞኝ ነው ያረገችኝ። አንተ ትጫወትብኛለች እኮ እግዚአብሔር ቤት እየመጣች እንዴ አብረ መኖር ስንጀምር እኮ ቀለበት ካላረክልኝ ቤተሰቦች ራሱ ብዙዎቻችሁ ስትሳደቡ ነበር። ቀለበት ካላረክልኝ ብላ የቤቱን እቃ እንሽጣለች እንዲሁም ሳሚ ሳሚ ደርሶ እኮ ነው ያዳ ነው እንጂ እኔ ሙሉ እቃውን ለመሸጥ ዝግጁ ነበር። ሰዎች ተንኮለኛ ይሆን በጣም ከምታስባቸው በላይ ከአቅም በላይ ምን አስተሳሰባቸው ማለት እኔ በቃ ጠርተኑ ልጁን ወንድሟን ማለት ነው። በጣም የሆነ ወይ በንብረታችሁ ላይ ወይ ደግሞ የሆነ ነገራችሁ ላይ ከእህቱ ጋር ተመካክረው ተንኮል አስቡ ሊሆን ይችላል። ዛሬም የመጣንበት ሀሳብ ዋናው እሱ ነው። አሁን እኔ ምን አስበው ነው እነዚህ ሰዎች ሲጀመር እርጉዝም እራሱ የነበረች አይመስለኝም። እኔ ነገሮችን እንዴት አወሳስባ እኛ ቤት እንደገባች እንዴት እርጉዝ ነኝ ብላ እንዳሳመነችኝ እራሱን ማውቀው ነገር የለም። ስለዚህ ጠንሳሹም የዚህ ነገር መስራቹም ወንድማ ስለሆነ ወንድማን ነው ማናገር ነው ፈልገው እና እኔ የጠሯችሁም ናቲና ሉልን ለዛ ነው። አይታችሁታል። በጣም ጥጋበኛ ነው። እኔን ራሱ አንድ ሳምንት ያክል ነው እዛ ቤቱ ቆልፎ ሲደበድብ ምናምን ነበረው። አለፈ። አንድም ዛሬ ሉላ፣ አንድም ዛሬ የተጠራራ ነው፣ እኛ የተሰባሰብ ነው ለበቀል አንድም ለበቀል ነው፣ አንድም ደግሞ እውነታውን ከእሱ ከመሲ ወንድም ለመጠየቅ ነው። አይደለም ከእናቴ ጋር እኔ ብዙ ነገር ነው የተፈጠረው። እግዚአብሔር እሱ እንደተፈጠረ እንዳለ ሆኖ ማለት ነው በቀል በቀል አይጠቅም እንደዚያ በቀል፣ ምንም አይጠቅም። እንደዚያ ብሎ ነገር የለም። በሰላም አይማዋራትም። እንደዚያ ብሎ ነገር የለም። እኔ ምንም ባላረግኩት ነገር ስትሰቃይ የነበርኩት ዝም ብሎ ነው ማለት ነው። ምንም አያገኝም እሱ ማለት አሁን፣ እኛ እሺ አሰብን፣ አይደለም አሁን አንተ በቀል ምናምን ብላ አሰብክ፣ ግን ያ ልጅ ለምሳሌ ተንኮል ላይኖርበት ይችላል። የእሷ ይችላል የእሷ ተንኮል። አዎ የእሷ ተንኮልም ሊሆን ይችላል። አይደለም እሱ ሲል የነበረውን ስለማታውቁ ነው እናንተ። ለማንኛውም የለ፣ እኔም ሰዓት እየረፈደብኝ ነው መሄዴ ስለማይቀር እንደውልለትና፣ አዎ ለማንኛውም ቤተሰቦቻችን ይምጣና የመሲ ወንድም መጀመሪያ በክብር ነው የምናዋራው፣ በክብር እናዋራዋለን። አይ እምቢ እኔ በቃ ላደለን እንደ ድሮ እንዲህ የሚያብጥብን ከሆነ እኔ የመጨረሻ እናንተንም ይዣቸው መጥቶት፣ ለዛ ነው ተዘጋጁ፣ ራሴ ማሳብጠው እና ምንድነው? ሰዓት እየሄደ እኔ ለምን ጠሯችሁ? እናንተ ደግሞ ረጋ በሉ። በቃ ይመጣል፣ አሁን ይመጣል። ከዛ ጋር ነው ይመጣል። እና መጀመሪያ በክብርሽ እንዳትጣል። አዛ ነው ልጁ በሰላማዊ መንገድ በሰላማዊ መንገድ

አንዳንድ የምናወራውም ነገር አለ። ቶሎ እንደመጣ ነው እንደ ስላለው ነገር አንዳንድ ነገር ልናወራ ስለፈለግን የጠራኸኝ? አዎ። አይ ሲቀጥል ደግሞ ሉላ ታውቃለህ፣ የሰሞኑን ሲፈጠርብኝ የነበረውን ግን ሲጀመር ያው እስካሁን ያለውን ነገር ታውቀዋለህ። እኛም ስራ ትተን እዚህ መተን ልናወራ ስለፈለግን ነው። ስላለው ነገር እስካሁን እየተፈጠረ ያለው ነገር አዎ አንዴ አንዴ እኮ አላክሰ ጠፋ። አንተ እህት ግን እርግጠኛ በትክክል እርጉዝ ነች? ምንድን ነው አንተን? ምንድን ነው ልታወራኝ ነበር? ነው ፊደል መስለ ነው አይ ብራዘር ተረጋጋ። ሲጀመር እኛ ለጸብ አይደለም፣ በቃ የፈለግና ለጸብ አይደለም የጠራነው በሰላም ነው። አንድም እሱ ነው። ብራዘር ይኸውልህ እኔ ህይወቴ እዛ ጋር እየተበላሸ ነው። አንተ እዛ ጋር እህቴ ያረገዘች ምናምን ምናምን ብለህ ነገሮችን አላውቅ ሄደሀል አይደል? እኔ ግን እዛ ጋር ላለመደወል ሳይሆን ሲጀመር እናንተ ቆይ ፍ እናንተ አታውቅም። እኛ ይኸውልህ እሱ ልውል ይባላል፣ እኔ ናት ይባላል። ጓደኞችን አለና እኔ ላዋራው። ሲጀመር ብራዘር ይኸውልህ እኛ የጠራን በክብር ነው። እእያደረገችው ያለችውን ነገ ታቃለ አለምልጁ እንዳስወረደች ታቃለ። በቃ አንደኛ ነገር መጀመሪያ እድጉዝ ናት። ቆይ በናት ማግንፍል ግንፍል ለማለት በመጀመሪያ መጀመሪያ እህት እርጉዝ ነች ብለህ የመጣህብኝ አንተ ነህ። ከሷም አልሰሙም አስረግዛት ነው አዝም ብዬ ነው የመጣሁብህ እኮ። ከዛ በኋላ ስተኛ እንደዚህ አትልም ነበር። አንተ መተኛቴን መተኛቴን በምን አውቀ ነው? አንተ መተኛቴን በምን አወቀ? አይደለም ይሄን ስማ። አንድ ሴት ልጅ አብራት ተተኛለ እንደፈለከ። እኔ እኮ እኮ ማርገዟን እንኳን እህት አብራት በቃ ሲጀመር እኮ ይፈጠር ይችላል። ይሄ ማወቅ አለብን እኮ አርግዛ ነበረ። ከነበረ ታዲያ ምንድነው ሌላ? እኔ ገና ከአንተ መስማት አላውቅም። በቃ ልጁ እንደዚህ ነው ጸባዩ። የሆነ ነገር ሲፈጠር እሱ አቅ አዲስ ነው እኛ ጋር ይመጣል። ከዛ ከኛ ጋር ጻፍ መፍጠር ነው ስራ

እውነት አርግዛለች በፊት ወይስ አላረግዘች? እውነታውን ንገረኝ። አዎ አርግዛለች እኮ። እኛ እሱ ምናምን የምናውቀው ነገር የለም። በእናትህ ዝም መብላትችሁ። በቃ እሷማ ጸባያ ስለማይሆን ነው። ጸባያ ስለማይሆን ነው። እናቴን እንደ እናት እያየቻት አልነበረም። አስወጣናት በቃ። ከዛ በኋላ ሲቀጥል አንደኛ እርጉዝ ነች። እቺ ልጅ እርጉዝ ነች አልነበረች? እሺ እርጉዝ ነበረች። ሲቀጥል ደግሞ እንዴት አብረን ተኝተናል። ተሳስተናል። ማንም እኮ ይሳሳታል። ለስተቴ ደግሞ ቅጣቴን እኮ አንተም ሰተኛል እሷም ደግሞ አዋርዳኛለች። ቶ- ለሱ ጋር ጊዜ አለን፣ ሰፊ ጊዜ አለን። ምንም እናንተ ልትቀጠቅጡኝ ነው? እሱን አሳያለሁ። አንተ ህግ እንደሌለበት ሀገር አንድ ስትቀጠቅጠኝ እኳ አንተ እኛ ያያነ ያለ ነው የልጅቱን ህይወት እያበለሻሸ ነው የማለት ያመሳቀለ እኮ እሱ በራሷ ምክንያት ነው ነው ሲቀጥል፣ እንዴት እርጉዝ ሴት ልጅ ልጅን የሚያክል ነገር አስወርዳ በግሯ በሁለት ቀኗ ገና ከአንተ መስማት ሲጀመር ተመሳጥሬውን ነገር ፈልገው ነው ታውቀኛለህ አይደለ? ልኬን ታውቀዋለህ። ከዚህ በፊት እኔ መልክህን አሳያለሁ። እዚህ አሁን ተሰብስበው የመጣው የምልት ሆነ፣ እሱን እናሳያለን። አንድ ማንድ እንደምሰራለ ታውቃለህ። እባክህ እና እሱ እኮ አሁን ከደቂቃዎች በኋላ የምናየው ነገር ግን ማለት አንተ የሆነ ያሰብከው ነገር ካለ እዚሁ ንገረን። ከእኔ ምንድን ነው የምትፈልገው? ከኔስ ከናዲስ የምትፈልገው ነገር ገብታለች አይደል? አስረገስካት ይዛት ገባ። እና ምን አለቀ፣ እኮ ወጣች። ከዛ እኮ ለምን ወጣች? እሱ የራሷ ችግር ነው፣ ወንድሜ። ወታ ደግሞ ሁለት ቀን ቆይታ ልጁን አስወረድኩ ብላ መጣች። እኔ ምንም ያማረድኳት ነገር የለም እኮ ገና። አንተ ግን አንተ ልጅ ከአንተ ጋር ብያለሁ እኔ። እናንተማ በጣም እናወራረዳለን ገና እኮ

አንተን ያየሁት እኮ እኔ እኮ ግራ ያጋባኝ የሆነ ነገር ቢያስቡ ነው እንጂ፣ እንዴት ሰው ያረገዘች፣ አሁን ስታስወርድ ደግሞ ምን አደረኩ እኔ? አንተ ደግሞ ልትሄድ ነው፣ ሰፈሩ ነው ያለው። እባክህ እዛ ስትሄድ ደግሞ እንዳትደበደብ። ና በዚህ ጋ ነው የምንሄደው አንተ ነህ አስሮ ሲደበድብ ዝም ብለህ ምንም እስካሁን ድረስ ምንም ነገር ድጋሚ ራሱ ዋጋውን ነው አይደለም ዛሬ አንተ እኔ እና በድንገት እንድ ልፈነክተው ነው። በስነስርዓት ስታወራቸው በቃ አይገባቸውም እኮ መጀመሪያ በስነስርዓት አውድተን መደብደብ ካለበት ቀስ ብለው ወደዚያ ይዘናል እኮ ምንድን ታመጣላችሁ እኮ እያለን ነበር። እናንተ ደግሞ እዚህ ጭራሽ ፈንክተህ። ወጣጤ ና እንሂድ እባክህ፣ አንተ አትም በጫበጭ